እስማበወልዶ መንፈስ ቅዱስ አህዱ አምላክ አሚን ግንቦታ አ8 ቀን የሚከበሩ አመታዊ ቅዱሳን በዓላት። በዓለ ጵራ ሊጦስ ከህ በፊት እንደተመለከተ ነው። የጌታችን አበይት በዓላቱ ሁለት ጊዜ ማለት ጥንተ በዓልና የቀመር በዓል ተብለው ይከበራሉ። እንዲሁም ዛሬ የጵራሊጦስ ጥንጠ በዓሉ መታሰቢያቀኑ እናስባለን። ጠንተ ነገሩ ቢሉ። ቸር አምላክ ወልድ ኢየሱስ ክርስቶስ ለኛ ሲል ከልዑል ማይረጉ ወርዶ በማይፀነ ድንግል ተፀንሶ በእቱም ድንግልና ተወልዶ ከኃጢአት በቀር በግዝ ሕፃናት አድርጎ በሰላሳ ዘመኑ ተጠምቆ ቅዱስ ሕገ ወንጌልን አስጠረበ በፍቃዱ ሞቶ በባሕር የሥልጣኑ ተነስቶ በአርበኛው ቀን ያርጋል። ታዲያ ደቀ መዛሙርቱ የቅዱስ መንፈሱን ጸጋ ተስፋ እንዲያደርጉ ነግሯቸው ነበርና በተነሳ በአምሰኛው ቀን ባረገ በአስረኛው ቀን ተስፋ መንፈጸመላቸው። እመቤታችን ቅድስት ድንግል ማርያም ዶሮ ጫጩቶቿን በክንፎቿ እንድትይዝ በአንድ ላይ ሰብስባ ለክብረ መንፈስ ቅዱስ አብቅታችኋለች። መቶ ሀያው ቤተሰብ ከጌታችን እናት ጋር ሲጸልዩ መንፈስ ቅዱስ በአውሎ ነፋስ አርያ ወርዶ በአምሳለ እሳት አደረባቸው። ቅዱሳን ሐዋርያት ፍሬዎች የነበሩ ደፋሮች አሮጌልና የነበራቸው ሀዲሶች ሆኑ። ባይምሮ ጎለመሱ፣ ቋንቋም ተናገሩ፣ ምስጢርንም ተረጎሙ። በቅጽበትም ብሉይ ከሐዲስ በልቦናቸው ውስጥ ተሞላ። ሐዋርያቱ ቅዱስ ወንጌልን ተቀብሎ ዓለምን በወንጌል እርፈ መስቀል አርሰዋል። አልጫዋን ዓለም ጨው የሆኑ ነበሆነ ሆነ ጣፍጠዋል። ሳይሳሱም አንገታቸው ላይ ሰይፍ ሰጥተዋል። ኪያሁ መንፈሰ ነሲወሙ ለላሃዱ ሐዋርያት ለሰቢክ አይጉራተ አለም ወዱ ሰማይትኔ ለህማም ነገዱ እንዲል። በዚህች ቀን ሁለት ነገሮችን በትኩረት ይናገራሉ። የመንፈስ ቅዱስ የባህሪ አምላክነት፣ እርሱ ከአብ የሰረጸ ቅድመ ዓለም የነበረ በባህሪ ስልጣኑ ከአብ ከወልድ ጋር እኩል የሆነ የራሱ ፍጹም አካል ያለው ፍጹም አምላካችን ነውና። ሁለተኛ ቅዱስ ቤተ ክርስቲያን አብ ያሰባት ወልድ በደሙ የቀደሳት መንፈስ ቅዱስ በጸጋው ያጸናት የክርስቲያኖች አማናዊት አንድነት አንድም ቤት ናትና ዛሬ በጉባኤ ተመስርታለች። አምላካችን ጰራቅሊጦስ መንፈስ ቅዱስ በእኛ ላይ ምሕረቱን ያሳድር። በዚህ ዕለት አባ ጋርጌ ይታሰባል። በዚች ዕለት አባ የአብርሃም ጓደኛ የከበረ አባ ጋርጌ አረፈ። ይህም ቅዱስ የክርስቲያን ወገን ነው። ወላጆቹ ደጎች፣ ጻድቃን ናቸው። በአደገም ጊዜ ወላጆቹ ከብቶች የሚጠብቅ እረኛ ሆነ። ሁልጊዜም የምንኩስና ልብስ ሲለብስ ዘንድ በልቡ ይመኝ ነበር። አስራ አራት ዓመትም በሆነው ጊዜ እግዚአብሔር ጸጋ አነሳቸው። በጎችንም ትቶ ወደ አስቄጥስ ገዳም ሄደ። እየተጓዘም ሳለ ከሩቅ የብርሃን ምሰሶ አየ። ወደ ወንዝ ከደረሰ ወደ እርሱ ደር ሄደ። ከዚህ በኋላ ያ የብርሃን ምሰሶ ከእርሱ ተሰወረ። ያንንም ወንዝ በተሻገረ ጊዜ በሽማግሌ አምሳል ሰይጣን ተገለጥለትና ልጅ ሆይ እወቅ ስለ አንተ ልብሱን ቀዶ አባትን አየሁት። እርሱም ያዝናል፣ ያለቅሳል። ተመልሰ የአባትን ልብ አጽናና ልታጽናና ይገብሃል የዱር አውሬ ነጥቆ የበላህ መስሎታልና አለው። አባ ጋርጊም ደንግጦ አንድ ሰዓት ያህል ቆመ። ከዚህ በኋላ የከበረ ወንጀል ከኔ ሊሆን አይገባም ደቀ መዝሙሬም ሊሆን አይችልም ብሏል ብሎ አሰበ። ይህንንም ባለየ ሰይጣን እንደ ጢዝ ሆኖ ተበተነ። አባ ጋርጊም ሰይጣን እንደሆነ አወቀ። በዚህም ጊዜ ያ የብርሃን ምሰሶ ደግሞ ተገለጠለት። የእግዚአብሔር መልአክ በመነኩሴ አምሳል አብሮት ተጓዘ። ቅዱስም መልአኩን ተከተለው ቅዱስም መልአኩን ተከተለው። እርሱም ከአባ አርዮን ገዳም አደረሰው። አባ ጋርጌም ከአንድ ጻድቅ ሰው መኖቼ ጋራ በዚህ 14 ዓመት ወጥ 14 ዓመት ወጥ ሳይቀምስ ወይን ሳይጠጣ የአትክልት ፍሬ ቢሆን በዚህ በ14 ዓመት ያህል የሚቀመድ በቀር አልተኛም። በዚህ 14 ዓመት ከመቀመጥ በቀር አልተኛም። ተጋድሎውንም በጨመረ ጊዜ የእግዚአብሔር መልአክ ተገለጠለትና እንዲህ አለው፣ ስጋህ እንዳይደክም በመካከለኛ እግር ልተጋደል ብሎሃል ጌታ። ከዚህ በኋላ ሊሰራ የሚገባው ሥራ ሰራለት፣ ሁልጊዜም እስከሚመሽ እንዲጾም ትንሽ እንጀራ እንዲበላ፣ ከአራት ሰዓት እስከ መንፈቀ ሌሊት ስለ ስጋው ረፍት እንዲተኛ፣ በቀረው ሌሊት እስኪነጋ ድረስ ተግቶ እንዲጸልይ በዚያም ተጋድሎ ብዙ ዘመናት እየተጋደለ በኖረ ጊዜ በበረሃ ውስጥ ብቻውን ሊኖር ወዶ በጫካ ውስጥ እየተመላለሰ ሁለት ዓመት ኖረ። ከዚህ በኋላ ጌታ ተገልጾለት ወደ ቦታው እንዲመለስ አዘዘው። ያን ጊዜ አምላካዊ ኃይል ከከበሩ መክሲሞስና ዱማቴዎስ ገዳም አደረሰችው። እርሷም ለደብሩ አቅራቢያ ናት። ወደ ደብርም በደረሰ ጊዜ በዚያ ወቅት አብርሃም ከዓለም ወደዚያ ገዳም መጥቶ ሁለቱም ተገናኙ። በአንድነት ተስማምተው የአስቄጥስ ገዳም አበምኔት ወደሆነ ወደ አበ ዮሐንስ ደረሱ። እርሱም ቦታ ሰጥቷቸው በውስጡ ኖሩ። ያ ቦታም እስከዛሬ ድረስ ታውቆ ይኖራል። ያችም ዋሻ በግ ቢግ ትባላለች። የክብር ባለ በጌታችን ኢየሱስ ክርስቶስ አለት የሆነ ጣሪዋን ሰንጥቆ ወደ እነርሱ የወረደባት ናት። እርሱም ሰገዱለት እነርሱም ሰገዱለት። ሰላም ሳሰጥታቸው አጽናናቸውም ከእርሳቸውም ዘንድ አድረገ። በዚያም ጌታችን በወረደበት መስኮት ብርሃን ናዩ። እስከዛሬም ድረስ ያች ተከፍታ ክፍት ሆና ትኖራለች። ቅዱሳንም ለመነኮሳት የሚሆን ብዙ ቅዱሳናትን ብዙ ተግሣጻትን ደረሱ። ለአባቶች የሚታዘዘውን የሚገባውን አመሰገኑት። ከዚያ በኋላ አባ አብርሃም ጥር ሁለት ቀን አረፈ። ከእርሱም በኋላ የከበረ አባ ጋግሊ በዝች ቀን በግንቦት ወር በ18 ቀን አረፈ። መላ እድሜውም 72 አመት ሆነ። በአለም 14 አመት፣ በምንኩስና 58 አመት ነው ለእግዚአብሔር ምስጋና ይሁን እኛንም በጸሎት ይማረን በረከቱ ከእኛ ጋር ትኑር ለዘላለሙ አሜን በዚህች ዕለት የሰማይት ሲኖዳ መታሰቢያ ነው በረከቱ ከእኛ ጋር ትኑር ለዘላለሙ አሜን አምላከ ገአርጂ ከቅዱስ መንፈሱ ጸጋ ለሀጣ አምባሮቹ ያድለን በዚህ ዕለት ቅዱሳን ሐዋርያት ወአርዴት ቅዱስ አባ ሲኖዳ ሰማይት ይታሰባሉ በዓለ ሃምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጣ። ተቀምጠው የነበረበት ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስ ቅዱስ ሲናገሩ ዘንድ እንደሰጣቸው በሌላ ልሳኖች ሲናገሩ ጀመር። የሐዋርያት ስራ ምዕራፍ 2 ከቁጥር 1 እስከ 14።